ሴቲቱ ቤተሰቦች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ እንኳን ለቅዱስ ሚካኤል ዓመታዊ በዓል አደረሳችሁ እያልኩኝ ቀጥታ ወደ ዛሬ ቪዲዮዋችን ሀሳብ ነው የምንገባው። ቀድመን የምናየው ቪዲዮ ነቴዲ እምነትና ስራ ያጠርቃል በምሎ ልዩ አስተምሮ በኦርቶዶክሳዊ አስተምሮ አስተምሮ ወንድሞቻችንን መክሮ መልሷሉ ማለት ነው። ከርመን የምናየው ቪዲዮ ሲሆናል። በሁለተኛ ቪዲዮችን የሚሆነው የበግለንድ መጥቶ ከሚመጡ ተኩላዎች ተጠንቀቁ የሚለው የመጽሐፍ ቅዱስን ክፍል አንድ ወንድማችን ዳቁን ነው ተብዬ እየፈጸመ ይገኛል። ተጠንቀቁ። ከዛ ዳቁን በዛ ላይም ደግሞ የሆነ የሰማይቷ ቪዲዮ ሰርቷል። እሱንም ቪዲዮ ይዘናል። ሶ በሁለቱንም ዛሬ የሁለቱንም ቪዲዮ በዛሬ ቪዲዮዎችን የምናየው ይሆናል። ቪዲዮ እንደመቻችሁ ስለማለት ጠራጠር ላይክ እና ሼር ማድረጋችሁን እንዳትረሱ እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችን ጉዳዮችን በየቀኑ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ስራ የሌለው ምን እምነት ምንድን ነው? የሞተ ነው። እምነት አለኝ ትላለህ፣ በምግባር በፍሬ ካልተገለጠ የሞተ ነው። የሞተ ማለት ማለት ነው የሰጠን የሚወት ወስድ ባህል ነው። መዳን ይታጣል። ወይዘወይ ምንም ይሄ የምንንቀጠቀጠው ነገር አይደለም። መዳን ይታጣል። መዳናችንን አጽንተን ካልያዝን፣ በምግባር በፍሬ ካልተመላለስን፣ ስለ ካደን ብቻ አይደለም። በኃጢአት በበደል በንስሐ ካልተመለስን፣ ፍሬ ካላፈራን፣ አፈራን እንቆረጣለን። ትቢተኛ ሰው የሚቆጣጠር ሰው እኔ እኮ ዘማሪ ነኝ፣ እኔ እኮ እንዲህ ነኝ፣ እኔ እኮ እንዲህ ነኝ በማለቱ እግዚአብሔር ያስደስተው እንዲው የሚለው ምንድን ነው? ማንም እንዳይወድቅ ይጠንቃር፣ የሚለው የቆመ የሚመስለው እንዳይወድቅ ይጠንቀቅ። መውደቅ አላ መሳት አላ። ስለዚህ ምን አለ? እንደዚሁም ስራ የሌለው እምነት ቢኖር ራሱ የሞተ ነው። ምኑ ስራ የሌለው ምን እምነት። ስራ አለ እምነት አለ። ስራ ከሌለው ግን ምን የለውም። የሞተ ነው። ነገር ግን አንድ ሰው አንተ እምነት አለ፣ እኔም ስራ አለኝ። እምነትን ከስራ ለይታ አሳየኝ፣ እኔም እምነቴን በስራ ያሳያሉ ይላል። አሁን መጣዮች ምን አለ፣ እግዚአብሔር አንድ እንደሆነ አንተ ታምናለህ አለ። ወንድሞች ወይ ኦኬ፣ እግዚአብሔር አንድ እንደሆነ ታምናላችሁ፣ እግዚአብሔር አምላክ ነው ታምናላችሁ። እስራኤል ወይ ስማ አምላካችን እግዚአብሔር አንድ ነው። በቃ ስለዚህ እግዚአብሔር ታምናለህ፣ ከዛስ መልካም ታደርጋለህ። ይሄ እምነት የሚነቀፍ አይደለም፣ መልካም ነው አለ። የተነቀፈ እምነት አይለው መልካም ነው አለና፣ ግን ምን አለ፣ አጋንን ደግሞ ያምናሉ ይቀጠቀጡማል። ኦኬ አጋንን ተለምናመጣል አጋንን ተማምናምለው አረለ ለምሳሌ ጌታን ነዋሚን ትዝ ይልሽ እንደሆነ ጌታን የሰቀሉት ከብዙ ምክንያቶች አንዱ ምን ነበር? የእግዚአብሔር ልጅ ነኝ ሲላቸው ራሱን የእግዚአብሔር ልጅ አድርጎ ያስተካክላል ብለው አይደል የሰቀሉት ጌታ። አረለ ነዋሚን። እሺ ሰይጣን ክርስቶስን የእግዚአብሔር ልጅ መሆኑን ይክዳ? አልካደም። አለመካዱ ግን አዳ ነው አላዳ ነው። ታየሽ? ሰይጣንም ያምናል እንዲሁም ሲመሰክር ነበር እኮ አንተ የእግዚአብሔር ልጅ ጊዜያችን ሲያደርስ ልታጠፋን እንደመጣ እያለ ይመሰክራል እኮ አጋንንት አይሁድና ፈሪሳይን ያልተቀበሉትን እኮ ሰይጣን እኮ አንቴ እግዚአብሔር ልጅ ያለ እኮ ይንቀጠቅጣል እኮ ግን ምን የለውም ሰይጣን ፍሬ የለውም ምግባር የለውም መልካም ስራ የለውም በፍሬ አይገለጥም መንፈሳዊ ፍሬ አይታይበትም ኦኬ ፍሬ የለውም ስለዚህ ያ አጋንንት ትምህርት ይባል እንደዚህ አይነት ትምህርት እኔ እኔ በክርስቶስ ጸንቄያለሁ እኔ ምናምን ምናምን ሽለላ አይደለም። ክርስትና ህይወት ስለሆነ ማለት ነው። ስለዚህ አንድ ሰው አለ፣ አጋንን ደግሞ ያምናሉ፣ ይቀጠቀጣሉ። አንተም ታምናለህ፣ አጋንንትም ያምናሉ። ኦኬ አንተና አጋንንትም ይለያችሁ ምንድን ነው አሁን ልዩነቱ? ማመን ከሆነ እነሱም የእግዚአብሔር ልጅ እንደሆነ ያምናሉ፣ እኔም ክርስቶስ የእግዚአብሔር ልጅ እንደሆነ አምናሉ። ኦኬ ክርስቶስ እንደተሰቀለ እኮ አጋንንት ያውቃል። ኦኬ መቼ መሰቀሉን በአይነት አላይክድም እኮ አጋንንት እኛን ያስክደናል እንጂ ግን እዚህ ጋር ያለው ክርስቲያን ነኝ የሚለው የእግዚአብሔር ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምነው ኦኬ። እዚህ ጋር ደግሞ አጋንንት የእግዚአብሔር ልጅ እንደሆነ ያምናሉ። ልዩነቱ ምንድነው? ከስር ይሁን እንደሚል ምን ይላል? አንተ ከንቱ ሰው አላው አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ ሞልተው ተወዳለህን። በቃ የአንተ እምነትና የአጋንንት እምነት የሚለያየው የክርስቲያኖች እምነትና የአጋንንት ማማ የሚለያየው ክርስቲያኖች በመንፈሳዊ ፍሬ ክርስቶስን በመምሰል በመልካም ስራ ፍቅረ እግዚአብሔርና ፍቅረ ቢጽ፣ እግዚአብሔርን በፍጹም ኃይልና በፍጹም ልብ መውደድ፣ ባልንጀራን ደግሞ እንደ ራስ አድርጎ መውደድ። ወንድሜን እየጠላው እግዚአብሔርን እወዳለሁ ብል ምን ይጠቅመኛል? ወንድሜን እየጠላው ድኛ ያለው እያልኩ ብሸልል በየአደባባዩ ምን ይጠቅመኛል? ወንድሜን እየጠላው ወንድሜን በውስጤ እያማው እየቦጨው ለወንድሜ ክፉ ነገር እያወጣጠንኩ ብሰብክ ብዘምር እንዲያው በቃ ክብር ቢኖረኝ ሁሉ ምን ይጠቅመኛል? ይህንንማ የማውንም ያደረጉታል። የክርስቶስ መሆናችን ታውቀው በምንድን ነው? ክርስቶስን በመምሰል ህጉን በመጠበቅ ትእዛዙን በመጠበቅ በመልካም ስራ በሰማይ ያለ አባታችሁ ይመሰገን ዘንድ ምናችሁ በሰው ፊት ሁሉ ፊት ይብራ ተባለ። ነሚን ብርሃናችሁ አለሚ መልካሙን ስራችሁን አይተው አለሚ መልካሙን ስራችሁን አይተው ማለ ያመሰግኑ ዘንድ በሰማይ ያለውን አባቴ ነው። አይደለም? በእኛ እግዚአብሔር የሚመሰገነው በምንድን ነው? በስራ ይችላል እንዴ? ውይ እግዚአብሔር ይባርካት፣ እች እኮ በጣም እግዚአብሔር ይመስገን፣ በእች በእሷ ላይ እኮ እግዚአብሔር የሚሰራው ስራ ትባያል፣ ሻር ላይ ሰዎች እያዩሽ፣ ውይ እግዚአብሔር ይመስገን። እነሱ እግዚአብሔር እንደዚህ አይነት ልጅ ይስጠኝላሉ እኮ ምንሽ ታይቶ፣ ፍሬሽ ታይቶ፣ ስብዕናሽ ታይቶ፣ ክርስቲያናዊነትሽ ታይቶ ደው በተቃራኒ ደግሞ ክፉ ነገር ስታረጊ ስጋዊ ነገር ስታረጊ ደግሞ እግዚአብሔርን ደግሞ ታሰድብያለሽ። በእኛ ምክንያት በአሕዛብ ዘንድ የእግዚአብሔር ስም በክንቱ ይነሳል እንደሚል፣ ስለዚህ ከንቱ ሰው እምነት ከስራ ተለይቶ የሞተ ሞልታ ተወዳለ። አባታችን አብርሃም ቢሎ መጣሁ። አባታችን አብርሃም ልጁ ይስሐቅን በመሰዋ ባቀረበ ጊዜ በስራ ይጸደቅ አልነበረምን አለው። አብርሃም አመነ ጽድቅ ሆኖ ተቆጠረ የተባለው ተፈጸመ ተባላይሹ። አብርሃም ልጁ ይስሐቅን ባቀረበ ጊዜ ምን ሆነ? በስራው በእምነቱን፣ በስራ አረጋገጥ ለዚህ ነው ሮሜ መልእክት ላይ ስለ አብርሃም እምነት ያወራና ከዛ ላ መሰለሽ ሮሜ አራት ላይ ይመስለኛል የጽድቅ ማህተብ የሆነ መገረዝንም ምልክት ተቀባይ ላል። ማህተብ ማለት ማረጋገጫ ነው አይደል? አንድ ነገር ትጽፊና ስታረጋግጭ በምንድን ነው? ማህተብ ነው ሲል ይደረጋል። ልክ እንደዚያው ለአብርሃም የጽድቁ ማህተቡ ግርዘቱ ነበረች ይላል። የጽድቁ ማህተቡ ግርዘቱ ነበረች ይላል። ጽድቁ አለ። የጽድቁ ማህተብ ግን ምንድን ናት? ግርዘቱ አብርሃም አይ እኔ እኮ በእምነቴ ጸድቅ ያለው ምን ይሰራልኛል ተገረዝ ባልገረዝ በቃ እንደሆነ እኔ ጸድቅ ያለው በእምነቴ ምን ይሰራልኛል ባልገረዝ ቢል የእምነቱ ማህተም ቢረጋገጥ ነበር አይረጋገጥም የእምነቱ ማህተም ሆነችለት መታዘዙ ምኑ ግርዘቱ ሮሜ ቅዱስ ጳውሎስ የነገረ ችግሩ ከላይ ብቻ ወንድሞቻችን ገንጥለው ስለሚያነቡት ነው ከዛ ምን አለ እምነት ከስራ ጋር አብሮ ያደርግ እንደነበር በስራም እምነት እንደተፈጸመ ትንመለከታለህን ይላል ስለዚህ እምነት የሚፈጸው በምንድን ነው በስራ ነው ስራ የሚፈጸው በምንድን ነው በእምነት ነው ለምሳሌ ሰዎች መልካም ስራ የሚሰሩ ሰዎች አሉ አስታዊ እንትኖች ናቸው በተለይ ግብረሰዶማውያን ያሉ ሰዎች እኔ በምኖ በአሜሪካ ሀገር በጣም መልካም ስራ ይሰራሉ ይድናሉ አይድኑም ለምን መልካም ስራቸው ያለ ምን ስለሆነ ያለ ክርስቶስ ስለሆነ የክርስቶስ አካል ላይ ተኮኖ የሚሰራ ስላልሆነ በክርስቶስ ሆኖ የማይሰራ ስላልሆነ አይሹ እነሱ አያድ ናቸው። እንዲሁ የወጡ የገቡ ይሆናል። በክርስቶስ ያሉ ደግሞ መልካም ስራ የማይሰራስ መልካም ፍሬ የማያፈራስ ዮሐንስ ወንጌ ምዕራፍ 15 ቁጥር 1 ላይ ይላል ይቆረጣ ይላል። ፍሬ የማያፈራውን በእኔ ያለውን ይላል በእኔ ያለውን ቅርንጫፍ ይቆረጣ ይላል። አባት ያውሰግዷል ይላል። ስለዚህ በክርስቶስ ላይ ያለን እኛ ክርስቲያኖች በክርስቶስ ላይ ሆነን ነጻ ፈቃዳችን ተጠቅመን የመንፈስ ቅዱስን ጥሪ የመንፈስ ቅዱስን ልብ ማንኳኳት የመንፈስ ቅዱስን እገዛ እሺ በጀ ብለን ተጠቅመን በምግባር በስር በፍሬ በሃይማኖት ገላቲያ አምስት ላይ የመንፈስ ፍሬ ብላ የተቀመጡ አሉ። አደለ ነው? አሚን። የመንፈስ ፍሬ የተባሉት እነዚህ ለመላእክት ነው እንዴ? ለእኛ ግን እንዴ? እነዚህን ፍሬ ማፍራት ተገደን ነው ወይስ ወደን ነው የምናፈረው? ወደን ነው አይደለ? አንድ ክርስቲያን እነዚህን ፍሬ ለማፍራት ተገዶ አይደለም፣ ነጻ ፍቃድ አለው መንፈስ ቅዱስ ያግዘዋል። ለምሳሌ ዛሬ ቃለ እግዚአብሔር እየተማማርን ነው። ንስሐ ግቡ ብዬ ተናገርኩ። ለምሳሌ ንስሐ ግቡ አልኩኝ። በልባችን መንፈስ ቅዱስ ንስሐ ግቢ፣ ንስሐ ግባ የሚል፣ ንስሐ ግባ ዲያቆ መኮት ያለ የኔንም ልብ መንፈስ ቅዱስ ይመታል አለ። ልቤን ክፍት ማድረግ የኔ ፋንታ አይደለም እንዴ የኔ ፋንታ ነው። ኦኬ ስለዚህ ነጻ ፍቃዳችን አለ። የመንፈስ ቅዱስ ደግሞ እገዛል። መንፈስ ቅዱስን እሺ በጄ በጎ ብሎ መቀበል ደግሞ እኛ ፋንታ ነው። አብርሃምም እምነቱን ከስራው ጋር አንድ ላይ አድርጎ ስላተባብ ስላስተባበረም ተባለ ጻድቅ ተባለ። ስለዚህ ሚላ አብርሃምም እግዚአብሔርን አመነ ጽድቅ ሞ ተቆጠረት ያለው ተፈጸመ የእግዚአብሔርን ወዳጅ ተባለ። የአብርሃም ጽድቆ የተቆጠረት የተፈጸመው ልጁ ይስሐቅን በመስዋዕት ሊያቀርብ እና ደግሞ በግርዘቱ በእነዚሁ ተፈጽሟል። ሰው አለ በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችኋል። ፔንጤ የሆናችሁ ሰዎች ይህንን ቪዲዮ ኮፒ ሊንክ ሼር ሪፖስት እንድታደርጉልኝ እንፈልጋለን። ሰላም ውድ ኦርቶዶክሳያን ሰሞኑን በፕሮቴስታንቶችና በትዝታው ሳሙኤል ዙሪያ ቪዲዮ እየሰራሁ ስለሆነ ሪፖርት እየተደረገብኝ ነው። አካውንቴ ዋርኒንግ ሰጥቶኛል። ብትችሉ አስር አስር ጊዜ ኮፒ ሊንክ አድርጉልኝ። ይህን የበግ ለምድ የለበሰ ተኩላ እናጋልጠዋለን ማለት ነው። እንግዲህ በቀደም ቪዲዮ ሰርቼበት ነበር። ቪዲዮ ከሰራሁበት በኋላ በየቪዲዮቼ እንደነዚህ አይነትና የተለያዩ የትችት ኮሜንቶችን መጻፍና መልከስከስ ስራው አድርጎታል። ሆሳና አካባቢ የሚገኝ አንድ ወዳጄ ዲያቆን ስለሱ አንድ ነገር ብሎኛል። ዲያቆን አቤል ማለት ቀድሞ በሆሳና ደብረ ጸሐይ አቡነ ተክለ ሃይማኖት ቤተክርስቲያን የሚያገለግል ከኦርቶዶክሳዊ እውቀት የተራቆተ ሰው ነው። አሁን በደብሩ ያለ ሲሆን አያገለግልም አያገለግልም። ሱሰኛ ሆኖ በየቦታው ብላ ብላ ብላ። ዮኒ ለደብሩ ሊቀ ዲያቆን ደውዬለት ነበር አዲስ አበባ እንደሆነና የማንንም ስልክ እንደማያነሳ ነግረውኛል። በተቻለ ልናወራው እንሞክራለን። ይሁላቱ ቤተ ክርስቲያን ውስጥ ከዚህ በፊት ዲያቆን የነበሩ ቀሲስ የተባሉ ይሄ አሁን በዚህ በሶሻል ሚዲያ የምታዩቸው ቆቡንም አናውልቅም ቤተ ክርስቲያን የሰጠችንንም ስል አናወጣም ግን መናፍቅ እንሆናለን ብለው የሚሉ ሰዎች የስርዓት የሥነ ምግባር ችግር ሲኖርባቸው ቤተ ክርስቲያን ትቀጣቸዋለች እና ስትቀጣቸው ቤተ ክርስቲያንን ለመበቀል ነው። ወደ መናፍቃን አዳራሽ ወይም ደግሞ ወደ መናፍቃን አስተሳሰብ የሚጓዙት ማለት ነው። ቤተ ክርስቲያንን ለመጉዳት እንግዲህ ዲያቆን የሚለውን ስም ማን ያነሳብኛል ብሎ እየተነፋፋ ነው። ይህ የበግ ለምድ የለበሰ ተኩላ ነው። ስለዚህ እኛ ደግሞ በዚህ ዘመን ያለን ወጣቶች ምንም ቅድስና ላይኖረን ይችላል፣ ምንም ምንም ላይኖረን ይችላል። ወዳጅ እንዳትሸወድ፣ አንተ ግን መናፍቅ ሆነ በቤተ ክርስቲያን ውስጥ አትቀመጥም ምንፍቅና እየሰበክ ምንፍቅና እያሰራጭ በቤተ ክርስቲያን ውስጥ አትቀመጥም። ይህንን ነገር አለው። መዝሙር ደግሞ አጠናለሁ። የቦሌ ሚካኤል የሰንበት ትምህርት ቤት የቀድሞም ተማሪ ነበርኩና አያሳስብም። ጉድ ነው ዘንድሮ ፕሮቴስታንት እምነት ተከታዮች። አሁንም ይህን ቪዲዮ ኮፒሊንግ፣ ሼር፣ ሪፖስት እንድታደርጉልኝ እንፈልጋለን። ምክንያቱም ከዚህ በፊት ፕሮቴስታንቶች ኮፒሊንግ፣ ሼር አድርጉልኝ ስላልኩኝ ብዙ አይነት ተቃውሞ ስለመጣ በመጀመሪያ ደረጃ እንኳን ለሊቀ መላኩ ለቅዱስ ሚካኤል አመታዊ ክብረ በዓል አደረሳችሁ፣ አደረሰ ውድ ኦርቶዶክሳውያን የኔ ተከታዮች፣ ኦርቶዶክሳውያን ያልኩት ይህንን ወንድም ይቅርታ መጠየቅ እፈልጋለሁ። ይህንን ቪዲዮ እስከ መጨረሻ አይታችሁ ኮሜንት ላይ እኔ ጥፋት ካለብኝ፣ አይ ዮኒ አጥፍታል ብላችሁ ኮሜንት ላይ ትጽፉልኝ አላችሁ። ይቅርታ ጠይቋለሁ ማለት ነው። ይህንን ወንድም በመጀመሪያ ደረጃ አትዋሽ። ፕሮቴስታንቶች ኮፒ ሊንክ ሪፖስት ሼር አድርጉልኝ ስላልካችሁ አይደለም እኔ አንተን የተቃወምኩ። በመጀመሪያ ደረጃ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ የሆነ ዲያቆን የሆነ ቄስ የሆነ ቀሲስ የሆነ መነኩሴ የሆነ በዮናታን አክሊሉ መልካም ወጣት በሚለው ፕሮጀክት ላይ መገኘት ይችላሉ ወይ? ይህ ነው ጥያቄ፣ የመጀመሪያው ጥያቄ። ሁለተኛ፣ ለአንተ የምመልስልህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብዙ መልካም ወጣት አድርጋ ልጆቿን የምታበቃበት ብዙ ፕሮጀክቶች አሉ። ስለዚህ እዛ ላይ መገኘት ይችላለ። ቪዲዮን ነው መልካም ወጣት ሲደርስ ነገር ይፈልጉኛል ይህንን ቪዲዮ ከሌላው ጊዜ በተሻለ ኮፒሊንክ ሼር፣ ሪፖስት እንድታደረጉልኝ እፈልጋለሁ። ሰላም ዲያቆን አቤልኝ። ይህን ቪዲዮ በዋነኝነት ለአገልጋይ ፓስተር ዮናታን አክሊሉ እንዲደርስልኝ እፈልጋለሁ። እንኳን ለ2017 ለመልካም ወጣት የትምህርት ዘመን በሰላም አደረሰ ማለት እወዳለሁ። ይህ የ2017 የመልካም ወጣት የትምህርት ዘመን ከሌላውም ጊዜ በተሻለ የአማረ፣ የደመቀ፣ የተሳካ እንዲሆን ምኞቴ ነው። አንድ ነገር መናገር ፈልጋለሁ። ይቺ የምትቋጫውን ነጠላ፣ እሷን ነጠላ እኔ ራሴ አደግድጌ ማርያምን ነው ምልህ። እኔም ፍጹም በሆነው በክርስቶስ ፍቅር እወዳለሁ ወንድሜ እንግዲህ ፍርዱን ለእናንተ ለባለማህተቦች ኦርቶዶክስ ያለሆናችሁ ትቸዋለሁ። የሚቻልም ከሆነ ንገሩ። የሚቻልም ከሆነ አንድ የቤተ ክርስቲያን አገልጋይ የሆነ መልካም ወጣት ላይ መገኘት የሚችል ከሆነ አሳውቁኝ እና